በስክሪን ላይ በሚያሳያቸው አስደናቂ የአካል እንቅስቃሴዎች በአስገራሚ የፊት ገጽታዎችና የማይረሱ ኮሜዲዎች የምናውቀው ጂም ኬሪ ከመጀመሪያው የሳቅ ፈጣሪነቱ በፊት ምን ይመስል ነበር? የዚያ ሁሉ አስደናቂ ተሰጥኦ እናም የህይወት እይታ ምንጩ የት ነበር? ይህ ሁሉ የሚጀምረው በልጅነት ጊዜው በካናዳ ምድር ባሳለፋቸው አመታት ውስጥ ነው። ዛሬ ከታዋቂው ኮሜዲያን በስተጀርባ ያለውን የልጅነት ህይወት አስተዳደግና አስቸጋሪ ጊዜያትን እንዲሁም የፊልም ህይወቱና የትዳር ህይወቱን በጥልቀት እንቃኛለን። ጄምስ ዩጂን ኬሪ ወይም እኛ የምናውቀው ጂም ኬሪ ጥር 17 ቀን 1962 በኒው ማርኬት ኦንታሪዮ፣ ካናዳ ተወለደ። የእናቱ ስም ካትሊን ወይም ኒኦራም ሲሆን አባቱ ደግሞ ፐርሲ ኬሪ ነበር። ጂም ከአራት ልጆች መካከል ትንሹ ልጅ ሲሆን ሦስት ታላቅ እህቶች ነበሩት። የኬሪ ቤተሰብ የፈረንሳይ ካናዳዊ፣ አይሪሽ እና ስኮትላንዳዊ ዝርያ ነበራቸው። አባቱ ፐርሲ የሂሳብ ባለሙያና ሙዚቀኛ የነበረ ሲሆን እናቱ ደግሞ የቤት እመቤት ነበረች። የጂም አባት ፐርሲ ለልጁ ጂም የኮሜዲና የመዝናኛ ፍቅርን ከወጣትነቱ ጀምሮ እንዳሳደገለት ይነገራል። ፐርሲ እራሱ ቀልደኛና የፒያኖ ተጫዋች ለነበር የጂም ተሰጥኦ የተወረሰ የቤተሰብ ባህሪ እንደሆነ ሊገመት ይችላል። በቤተሰባቸው ውስጥ ሁሌም ሳቅና መዝናኛ የተሞላበት ድባብ ነበር። ጂም ኬሪ ገና በለጋ ዕድሜው አስደናቂ የሆነ የኮሜዲ ተሰጥኦ ማሳየት ጀመረ። ወላጆቹንና ጓደኞቹን በሚያሳያቸው የፊት ገጽታዎች፣ ድምፆችና አካላዊ ኮሜዲዎች ያሰቃቸው ነበር። የፊልምና የቴሌቪዥን ኮሜዲያኖችን በመምሰል ሰዓታትን ያሳልፍ እንደነበር ይነገራል። በአስር ዓመቱ ጂም ቀድሞውንም በወቅቱ ለነበረው ታዋቂው ደ ካሮል በርነት ሾው ኮሜዲያን የራሱን የኮሜዲ ቅንብር የያዘ ደብዳቤ ልኮ ነበር። ይህ የሚያሳየው ህልሙ ገና በልጅነቱ ምን ያህል ጥልቀት እንደነበረው ነው። ትምህርት ቤት ውስጥም ቢሆን የክፍል ቀልደኛ በመሆን ይታወቅ ነበር። በመምህራኑ ከተፈቀደለት ትምህርቱን ከተከታተለ በኋላ ለ15 ደቂቃዎች ያህል ለክፍል ጓደኞቹ ቀልዱን በማቅረብ ጓደኞቹን ያስቅ ነበር ይህ ገና በለጋ ዕድሜው መድረክ ላይ የመቆም ፍላጎትና ችሎታ ነበረው ማለት ነው። የጂም ኬሪ የልጅነት ጊዜ ሙሉ በሙሉ በሳቅና በቀልድ የተሞላ አልነበረም። ቤተሰቡ ከባድ የፋይናንስ ችግር ገጥሞት ነበር። አባቱ ፐርሲ ስራውን በ28 ዓመቱ ሲያጣ የኬሪ ቤተሰብ በከፍተኛ የኢኮኖሚ ውጥረት ውስጥ ወደቀ። ይህ ሁኔታ የቤተሰቡን ህይወት ሙሉ በሙሉ ለወጠው። ጂም ገና የ12 ዓመት ልጅ እያለ ቤተሰቡ ከኒው ማርኬት ወደ በርሊንግተን ኦንታሬ ተዛወረ። ለተወሰነ ጊዜም በአንድ ቫን ውስጥ እንዲኖሩ ተገደዱ። የገንዘብ ችግሩ በጣም ስለከፋ የቤተሰቡ አባላት ሁሉ ገቢ ለማግኘት እንዲሰሩ አስገደዳቸው። ጂም ኬሪ ገና የ15 ዓመት ልጅ እያለ ትምህርቱን አቋርጦ ስራ መስራት ጀመረ። ጂም ኬሪ እና ቤተሰቦቹ አንድ የጭነት መኪና ጎማዎችን በሚያመርት ፋብሪካ ውስጥ እንደ ዘበኛና የጽዳት ሰራተኞች ሆነው ሰርተዋል። በቀን ስምንት ሰዓት ሙሉ ከትምህርት ቤት ይልቅ ፋብሪካ ውስጥ ይሰራ ነበር። ይህ አስቸጋሪ ጊዜ የጅምን ወጣትነት በሙሉ ተጽዕኖ አሳድሮበታል። ህልሙን ለመተው ከመገፋፋት ይልቅ ግን እነዚህ ፈተናዎች ለኮሜዲ ያለውን ፍቅር ይበልጥ እንዲያጠናክሩት አደረገለት። ቀልዱ ለሱ የመቋቋሚያ ዘዴ ከጨለማው እውነታ የማምለጫ መንገድ ሆነ። የፋይናንስ ችግሮች ቢኖሩም ጂም ለኮሜዲ የነበረው ፍቅር አላቋረጠም። ይልቁንም እነዚያ አስቸጋሪ የህይወት ሁኔታዎች የእሱን ኮሜዲ ይበልጥ እንዲያዳብሩት ረድተውታል። ከስቃዩና ከችግሮቹ ሳቅን የመፍጠር ችሎታውን ተማረ። ይህ ችሎታ በኋላ ላይ በፊልሞች ውስጥ የሚያሳየው ጥልቅና አሳቢ ኮሜዲ መሠረት ሆነለት። ጂም ኬሪ የ15 ዓመት ልጅ እያለ ለመጀመሪያ ጊዜ ስታንድአፕ ኮሜዲ ትርኢት ለማሳየት ድፍረት አደረገ። በቶሮንቶ በሚገኝ አንድ የኮሜዲ ክለብ ውስጥ ነበር። የመጀመሪያው ሙከራው ብዙም ስኬታማ አልነበረም። በመድረክ ላይ ድርቆ፣ ተመልካቾችን ማሳቅ አልቻለም። ሆኖም ይህ ውድቀት ተስፋ እንዲቆርጥ አላደረገውም። ይልቁንም ራሱን በተሻለ ሁኔታ ለማዘጋጀትና ችሎታውን ለማሳደግ ተነሳሽነት ሰጠው። የልጅነት ጊዜው ገና ከጅምሩ በድራማና በፈተና የተሞላ ቢሆንም የሱ የኮሜዲ መንፈስ በጭራሽ አልደበዘዘም። ስለዚህም የጂም ኬሪ አስደናቂ ታሪክ የሚጀምረው ከካናዳ ምድር ባሳለፋቸው አስቸጋሪ ግን ደግሞ ተስፋ ሰጪ የልጅነት ዓመታት ውስጥ ነው። ከድህነት ከቤተሰብ ችግርና ከትምህርት ቤት መቋረጥ ተነስቶ የሳቅና የኮሜዲ ፍቅሩ በጭራሽ አልደበዘዘም ነበር ይልቁንም እነዚህ ፈተናዎች የሱን ልዩ ችሎታ ይበልጥ እንዲቀርጹ ተረድተውታል። ታላቁ የኮሜዲ ንጉስ ከመሆኑ በፊት እሱ በስቃይ ውስጥም ቢሆን ሳቅን የመፍጠር ህልም የነበረው ልጅ ነው። ከካናዳ የመጡ አስቸጋሪ የልጅነት ጊዜያትና በፋብሪካ ውስጥ ከባድ ስራዎች የጂም ኬሪ የኮሜዲን ህልምን ማጥፋት አልቻሉም። ይልቁንስ የእሱን ልዩ ተሰጦ ይበልጥ አዳብረውት ነበር። የቶሮንቶ የኮሜዲ ክለቦችን አቋርጦ ወደ ሎስ አንጀለስ ሲመጣ ጂም ኬሪ በዓለም ላይ ካሉ ታላላቅ የኮሜዲ ኮከቦች አንዱ እንደሚሆን ጥቂት ሰዎች ብቻ ያውቁ ነበር። ይህ ነው የጂም ኬሪ ስታንዳፕ ኮሜዲ መድረክ እስከ ሆሊውድ የፊልም ኮከብነት የመሸጋገሩ አስደናቂ ታሪክ። ጂም ኬሪ በአስራዎቹ ዕድሜው መጀመሪያ ላይ የስታንዳፕ ኮሜዲ ማቅረብ ጀመረ። በመጀመሪያው ሙከራው ባይሳካም ተስፋ አልቆረጠም። በቶሮንቶ በሚገኙ የኮሜዲ ክለቦች ውስጥ በጽናት እየሰራ የራሱን ልዩ የኮሜዲ ስልት አዳበረ። የእሱ አስደናቂ የፊት ገጽታዎች፣ የአካል እንቅስቃሴዎችና የገጸ ባህሪያት አምሳያዎች ብዙም ሳይቆይ ትኩረት ሰጡት። ችሎታውና ተሰጦ ከካናዳ ወሰን አልፎ፣ በ1980ዎቹ መጀመሪያ ላይ ጂም ኬሪ ህልሙን ለመከታተል ወደ ሎስ አንጀለስ ካሊፎርኒያ ለመሄድ ወሰነ። እዚያም በታዋቂው ኮሜዲ ስቶር የመሳሰሉ ክለቦች ውስጥ ማቅረብ ጀመረ። ብዙም ሳይቆይ በአንድ ምሽት በታዋቂው ኮሜዲያን ሮድኒ ዳንጀርፊልድ አይን ውስጥ ገባ። ዳንጀርፊልድ በጂም ችሎታ ተደንቆ የራሱን ትዕይንቶች እንዲከፍትለት ጋበዘው። ይህ ለጂም ትልቅ አጋጣሚ ነበር። በሎስ አንጀለስ ባሳየው አስደናቂ የኮሜዲ ትርኢቶች ጂም ኬሪ የቴሌቪዥንና የፊልም ፕሮዲውሰሮችን ትኩረት ስቧል። በ1980ዎቹ ውስጥ በተለያዩ ፊልሞች እና የቴሌቪዥን ፕሮግራሞች ላይ አነስተኛ ሚናዎችን ማግኘት ጀመረ። ነገር ግን እውነተኛው የቴሌቪዥን ስኬቱ የመጣው በ1990 ነው። በኬንን አይቮሪ ዋያንስ የተፈጠረው ታዋቂው የስኬች ኮሜዲ ትርኢት ኢንሊቪንግ ከለር የጂም ኬሪን ወደ ኮከብነት ከፍ አደረገው። በዚህ ትርኢት ውስጥ ጂም እንደ ፋየር ማርሻል ቢል፣ ቬራዲ ሚሎና ዘ ማስክ የመሳሰሉ የማይረሱ ገጸ ባሪያትን በመጫወት ተመልካቹን በአስደናቂው የአካል ኮሜዲውና የፊት ገጽታ ለውጦቹ አስደምሟል። ይህ ትርኢት ለጂም ዓለም አቀፍ እውቅናን አምጥቶለታል። የፊልም ኢንዱስትሪውም እሱን እንዲያስተውል አደረገ። ጂም ኬሪ ወደ ሆሊውድ የፊልም ስራ የገባበት እውነተኛው ፍንዳታ የመጣው በ1994 ነበር። ይህ ዓመት ለጂም ኬሪ የኮከብነት በርን ሙሉ በሙሉ የከፈተለት ወሳኝ ወቅት ነበር። በዚያው ዓመት ሦስት እጅግ ስኬታማ ፊልሞችን አወጣ። ኤሲ ቬንቹራ ፔት ዲቴክቲቭ የሚለው ፊልም የጂምን ልዩ የአካል ኮሜዲና የፊት ገጽታ የመቀያየር ችሎታ ሙሉ በሙሉ አሳይቷል፣ ወዲያውኑ ትልቅ ስኬት ሆነ። ከዚያም ዘማስክ መጣ። በዚህ ፊልም ውስጥ ጂም ወደ አኒሜሽን ገጸ ባህሪ በሚመስል መልኩ በመቀየር አስደናቂ ትወና አሳይቷል። ፊልሙ በጣም ከፍተኛ ገቢ ያስገኘ ሲሆን ጂምንም ዓለም አቀፍ ኮከብ አደረገው። በመጨረሻም ዳምብ ኤንድ ዳምበር ከጂም ዳኒ ስልስ ጋር በመሆን አስደናቂ ታሪክ ፈጠረ። እነዚህ ሦስት ፊልሞች በ1994 ዓመት ውስጥ የጂም ኬሪን ስም በሆሊውድ ውስጥ ከታላላቅና ከፍተኛ ክፍያ ከሚወስዱ ኮሜዲያኖች አንዱ አደረጉት። የጂም ኬሪ የፊልም ስራ የራሱ የሆነ ልዩ ዘይቤ ነበረው። አስደናቂው የሰውነት አጠቃቀም የፊት ገጽታዎችን የመቀያየር ችሎታውና፣ የማይታመን ተለዋዋጭነት ከሌሎች ኮሜዲያኖች ለየት ያለ አድርጎታል። ገጸ ባህሪያቱን ወደ ሙሉ ለሙሉ አዲስ ማንነት የመቀየር ችሎታው እጅግ አስደናቂ ነበር። ዘትሩማን ሾው፣ ማኖፍ ዘሙንና ኢንተርናል ሰንሻይን ኦፍ ስፖትለስ ማይንድ ባሉ ፊልሞች ላይ ባሳየው ትወና እሱ ቀላል ኮሜዲያን ብቻ ሳይሆን ጥልቅ ስሜቶችን መግለጽ የሚችል ድንቅ ተዋናይ መሆኑን አረጋገጠ። በእነዚህ ፊልሞች ለተቺዎች እውቅናን ያገኘ ሲሆን ወርቃማ ግሎብ ሽልማቶችንም አሸንፏል። ጂም ኬሪ የሆሊውድ ኮሜዲን ለውጦ ኮሜዲያን የድራማ ሚናዎችንም በሚገባ መጫወት እንደሚችል አሳይቷል። ከካናዳ የመጡ አስቸጋሪ የልጅነት ጊዜያት የጂም ኬሪን ኮሜዲያዊ መንፈስ ማጥፋት አልቻሉም። ይልቁንም ለሱ የማይረሳ የትወና ስልት መሰረት ሆኑ። ከስታንዳፕ ኮሜዲ መድረኮች ተነስቶ የቴሌቪዥን ኮከብ ሆኖ ከዚያም በ1994 ዓመት ውስጥ ሦስት ታላላቅ ፊልሞችን በመስራት የሆሊውድ ንጉስ ለመሆን በቃ። ጂም ኬሪ ለብዙዎች የሳቅ ምንጭ ሲሆን የፊልም ኢንዱስትሪው ውስጥም የራሱ የማይረሳ አሻራ ያሳረፈ ታላቅ አርቲስት ነው። በስክሪን ላይ በሚያሳያቸው አስደናቂ ኮሜዲዎች እና አስቂኝ ገጸ ባህሪያት የምናውቀው ጂም ኬሪ ከሳቅና መዝናኛ ባሻገር የራሱ የሆነ ውስብስብ የፍቅርና የትዳር ሕይወት አለው። እንደ ማንኛውም ሰው እሱ በፍቅር ውስጥ የወደቀ የተጋባ ቤተሰብ የመሰረተና የልብ ስብራትንም የገጠመው ሰው ነው። ታዲያ የዚህ ታላቅ ኮሜዲያን የፍቅር ጉዞ ምን ይመስላል? በህይወቱ ውስጥ ምን አይነት ሴቶች ቦታ ነበራቸው? ዛሬ ከሆሊውድ ብርሃን ባሻገር ያለውን የጂም ኬሪን የፍቅርና የትዳር ታሪክ አሁን እንቃኛለን። ጂም ኬሪ ወደ ሆሊውድ ለመግባት በሚታገልበትና በዘኮሜዲ ስቶር የመሳሰሉ ክለቦች ውስጥ እየሰራ በነበረበት ጊዜ ነበር የመጀመሪያ ባለቤቱን ሜሊሳ ወመርን ያገኘው። ሜሊሳ በወቅቱ ተዋናይትና የዌይትረስ ስራዎችን የምትሰራ ነበረች። ሁለቱም በወጣትነት ዘመናቸው የሆሊውድ ህልምን ይጋሩ ነበር። እንደ አውሮፓውያን አቆጣጠር በ1987 ጂም እና ሜሊሳ ተጋቡ። በዚህ ትዳር ውስጥ ጂም ኬሪ ብቸኛ ልጁን ጄን ኬሪን በ1987 ታፈራ። ጂም በኢንሊቪንግ ከለር ትርኢት ውስጥ ታዋቂ እየሆነ በሄደበት ወቅት የቤተሰብ ሕይወት ይመራ ነበር። ሆኖም የጅም ኮከብነት እየጨመረ ሲሄድ በግል ሕይወቱ ላይ ጫና መፍጠር ጀመረ። የሁለቱ ትዳር ከ8 ዓመታት በኋላ በ1995 በፍቺ አበቃ። ፍቺው በተወሰነ ደረጃ አወዛጋቢ ነበር። ሜሊሳ ከፍተኛ የገንዘብ ካሳ ጠይቃ ነበር። ይህ የጅም ሕይወት ውስጥ ከቀልድና ከሳቅ ባሻገር ያሉ ከባድ ገጽታዎችን ያሳየ የመጀመሪያው ገጠመኝ ነበር። ጂም ኬሪ ከሜሊሳ ወመር ጋር ከመፋታቱ በፊት በፊልም ስብስብ ላይ ከታዋቂዋ ተዋናይት ሎረን ሆሊ ጋር ተገናኝቶ ነበር። ሁለቱ የተገናኙበት በ1994 በለቀቀው ዳምብ ኤንድ ዳምብ ፊልም ላይ አብረው ሲሰሩ ነበር። በፊልሙ ላይ የፍቅር ግንኙነት የነበራቸው ሲሆን ከስክሪን ውጭም ፍቅራቸው አበበ። እንደ አውሮፓውያን አቆጣጠር በ1996 ጂም ኬሪ እና ሎረን ሆሊ በትልቅ የሆሊውድ ሰርግ ተጋቡ። የሁለቱ ግንኙነት በሆሊውድ ውስጥ ብዙ ትኩረት የሳበ ነበር። ሎረን ሆሊ በወቅቱ ተፈላጊ ተዋናይት ነበረች። ሁለቱም በፊልም ኢንዱስትሪ ውስጥ በከፍተኛ ስኬት ላይ ነበሩ። ሆኖም ግን ይህ ትዳር እጅግ አጭር ነበር። ከዘጠኝ ወራት በኋላ ብቻ በ1997 በፍቺ ተለያዩ። ይህ አጭር ግንኙነት የጅምን የፍቅር ሕይወት ውስብስብነት የበለጠ አጉልቶ አሳይቷል። ከሁለቱ ትዳሮች በተጨማሪ ጂም ኬሪ ከበርካታ ታዋቂ ሴቶች ጋር የፍቅር ግንኙነት ነበረው። ከእነዚህም መካከል የታዋቂዋ ተዋናይት ሬኔ ዜል ዋገር ጋር የነበረው ግንኙነት በጣም የሚታወስ ነው። ሁለቱ የተገናኙት ሚ ማይሰልፍ ኤንድ አይረንስ 2000 በሚለው ፊልም ላይ አብሮ ሲሰሩ ነበር። ግንኙነታቸው ለጥቂት ዓመታት የዘለቀ ሲሆን፣ በተወሰነ ደረጃም ለመጋባት አስበው ነበር። ሆኖም በመጨረሻ ተለያዩ። በሁለት ሺዎቹ አጋማሽ ጂም ኬሪ ከሞዴልና ተዋናይት ጄኒ ማካርቲ ጋር የረዥም ጊዜ ግንኙነት ነበረው። ለአምስት ዓመታት ያህል አብረው የቆዩ ሲሆን በሆሊውድ ውስጥ ከሚታዩ ጥንዶች አንዱ ነበሩ። የሁለቱም ግንኙነት በይፋ ይታወቅ የነበረ ሲሆን የኦቲዝም ግንዛቤ ማስጨበጫ ላይም አብረው ይሳተፉ ነበር። እንደ አውሮፓውያን አቆጣጠር በ2010 ተለያዩ። የጂም ኬሪ የፍቅር ሕይወት ከሁሉም በላይ አሳዛኝ ገጠመኝ ያለው ከሜካፕ አርቲስት ካትሪና ኋይት ጋር የነበረው ግንኙነት ነው። ሁለቱ ከ2012 ዓ ም ጀምሮ በየጊዜው የተለያየና የተገናኘ የፍቅር ግንኙነት ነበራቸው እንደ አውሮፓውያን አቆጣጠር በ2015 ካትሪና ኋይት ሕይወቱ አለፈ። ይህም ለጂም ኬሪ ከፍተኛ ሐዘንና ውዝግብ አስከትሎበታል። ይህ ክስተት የጂም ሕይወት ውስጥ ትልቅ አሳዛኝ ምዕራፍ ሆኖ ተመዝግቧል። የጂም ኬሪ የፍቅር ሕይወት እንደ የፊልም ስራ ሁሉ በስሜቶች የተሞላ ነበር። ከሁለት ትዳሮቹና በርካታ ታዋቂ ግንኙነቶች ባሻገር እሱ ሁልጊዜም ፍቅርንና ቤተሰብን ሲፈልግ ኖሯል። ብቸኛ ልጁ ጄን ኬሪ ለጂም ሕይወት ትልቅ ትርጉም ሰጥተዋለች። የህዝብ ሰው በመሆኑ የጂም ኬሪ የግል ህይወት ብዙ ጊዜ በመገናኛ ብዙሃን ትኩረት ስር ሆኖ ቆይቷል። እነዚህ የፍቅር ግንኙነቶችና ትዳሮች በህይወቱ ላይ ከፍተኛ ተጽዕኖ አሳድረዋል። ከነዚህ ውስጥ አንዳንዶቹ ደስታንና እርካታን ሲሰጡት፣ ሌሎቹ ደግሞ ከፍተኛ ስቃይና ትምህርቶችን አስገኝተውለታል። ከኮሜዲው በስተጀርባ ያለው ሰው እንደ ማንኛውም ሰው የፍቅርን ውጣውረድ የተጋፈጠ ግለሰብ ነው። ጂም ኬሪ በስክሪን ላይ የምናውቀው አስቂኝና ቀልደኛ ሰው ብቻ አይደለም። ከዚህ ሁሉ ባሻገር እሱ ፍቅርን ሲፈልግ፣ ቤተሰብ ሲመሰረትና የህይወትን ውስብስብነት ሲጋፈጥ የኖረ ሰው ነው። የሱ የፍቅር ታሪክ እንደ ኮሜዲ ሁሉ በስሜቶች የተሞላና የብዙ ሰዎችን ልብ የሚነካ ነው።